በጉጉት ሲጠበቅ የነበረው የሄለን የእርግዝና ውጤት እንግዲህ ዛሬ እንደከሸፈ ሁላችንም አውቀናል። ያብ ደግሞ መቼ ነው አንቺ ይቅርታ እኔን የጠየቅሽኝ ያልካት ማለት ነው? እሷ ስንቴ ነው ይቅርታ የጠየቀችህ? መኪና ራሱ እስከሚገጫ ድረስ ነው ይቅርታ ስትልህ የነበረ። አረ አስሬ ሀያ ጊዜ ነው ይቅርታ ስትጠይቅ። ይሄ ነበረ እና እንግዲህ ዛሬ የሄለን እርግዝና ውጤት ያው ውሸት ሆኗልኝ። እኛም ጠርጥረን ነበረ። እሷ ምንድነው ይሄን ነገር እንግዲህ ያመጣችው ያብን ስለምትወደው ስለምታፈቅረው ማጣት ስለማትፈልግ ነው ይሄን ነገር ያደረገችው፣ እንጂ ሄለን እንዳላረገዘች ወይም ከእሱ ጋር እንግዲህ ምንም ነገር እንደሌላት ሁላችንም ጠንቅቀን እናውቃለን። ግን አንዳንዴ ያው ታውቃላችሁ ፍቅር በጣም ከባድ ነው፣ በጣም ኃያል ነው እና እንግዲህ ይሄን ነገር ተጠቅማ እሷም ተናግራለች። እኔ አላረገዝኩም፣ ይሄ ነገር እኮ ቆይቶ እርጉዝም ቢሆንም ባልሆንም የማታ ማታ ይፋ ይወጣልኝ ግን ልጁን ማጣት አልፈልግም ብላለች ሄሉ የማቶ። የኛ ስማርት ሰላም ቤተሰቦች እንዴት ናችሁ? ኔዳ ነኝ። አልሐምዱሊላ። ዛሬ እንግዲህ በሄልን ቤት የተለቀቀውን ቪዲዮ ሁላችንም አይተናልኝ ትናንትናውንም በጣም ያሳዝን ነበረ እና ያም ሆነ ይህ እንግዲህ ሄሉዬ በጣም አልቅሳለች። ና እንግዲህ እኔ በቃ ተስፋ ቆርጫ አለሁኝ እሱ ላይመለስ ሄዷል እያለች ነው። ልዑል ደግሞ አንተ የምትወዳት ከሆነ በቃ ከጎኗ የምትሆን ከሆነ የሆነ ነገር አድርግላት። ሐኪም ቤት ወስ ማለት ሆስፒታል ወስድሽ አለሁ ብልሃት አልጠበለ ወስድሽ አለሁ ብልሃት አልወደደችም፣ ጠላችም ልጅቷ በጣም እኔ እንጃ ብቻ እንግዲህ ሄለን ያው ከእሷ ጋር አይደለችም ማለት ይቻላል። በጣም በጣም ነው ራሷን እየሳተች ነው። እባካችሁ አንቺ ልዩ የምትባይ ሴት ደግሞ አንቺ እቃ ነች። አሁን እሷ በጣም ነው ደስ ያላትኝ። ያብ ሲወጣላት እሷ እንዴት እንደተደሰተች ሁላችንም አይተናል። እባካችሁ ሴቶች፣ እንደዚህ በሴት ልጅ ባትቀልዱ፣ በሆነ በተረጋጋ መንፈስ ብታናግሪያትኝ፣ እንደዚህ ባታበሳጫት፣ ያው ጥሩ ነው እላለሁኝ። እንግዲህ ልዩ በጣም ባለፈውም ያው እሱ በነገራችን ላይ ሄለንን እኔ እንጃ፣ እኔ የሚወዳት አይመስለኝ እሱ የሚወዳት ማን ነው የእሷ በጣም የሚወዳት የሚያፈቅራት እስካሁን የሚጠብቃት እንዳልክ ነው። ሁላችንም እንግዲህ በየኮሜንቱ እንዳልክ እንዳልክ እያላችሁ ነው። ሄለን ደግሞ ይሄን ነገር እስካሁን ብቻ አላውቅም ለምን ኮሜንት እንዳላየች፣ ለምንድ ነው ይሄን ነገር ተሎ ብላ መፍትሄ እንደማሰጠው እንግዲህ ዛሬ በቃ ሁሉ ነገር አክትሟል እና ሄሉዬ እንግዲህ ዛሬ ሁሉ ነገር እንግዲህ አብቅቷል፣ ሁሉ ነገር አክትሟል ብላ ተናግራለች። አንዳንዴ ደግሞ እኛ ሴቶችም ቆም ብለን ማሰብ አለብን። ይህን ነገር ስላችሁ የሆነ ማንኛችንም ብንሆን እንደዚህ ያለ ነገሮች ሊደርሱብን ሊችሉ ይሆናል። ያው አንድ ሰው አይ እኔ አልወደውም ይህን ነገር ጠነቀቃለሁ ብትሉ የሆነ ነገር የሆነ ጊዜ የሆነ ቀን ሊመጣ ይችላል ማለት ነው። እና ወንድ በልመን አይሆንም። ወንድ አርግዣለሁ ብዬ ያንን ወንድ ማስቀረት አልችልም። አሁን ሄሉዬ እንግዲህ ይሄ ልጅ ያቡን አርግዣለሁ ብላ የራሱ አልታረግ ነበረ። እሱም እንግዲህ ያው ልጅ እወዳለሁ ልጅ ስለምወድ ስለምታውቂ ነው አይደለ? ይሄን ያደረግሽ ምናምን፣ ግን እዚ እንደዚህ ብሏታልኝ። እንዲሁም ደግሞ ለምን የገፈተርካት ማለት ነው እንዴ? መብት የለህም። ለሴት ልጅ ደግሞ ክብር መኖር አለብህ። እንዴት ክብር ስጣት ማለት ነው። ከዚህ ሰውነቷ አንተ ገፍተራሃት፣ እሷ በአንተ ተጎርታ እያለቀሰች በጣም የምትሆነውን እንግዲህ ሁላችንም እያየነ ነው። እና ከዚያ በላይ ደግሞ በስነስርዓት ቁጭ አድርገህ እንደተማረ ሰው የተማረ ሰው ያው ቁጭ ብሎ ነው ማነጋገር ያለበት መፍትሄ መፈልግ ያለበት። በቃ ካልፈልግ አልፈልግም ነው። ድሮም እኮ አንተ አትወዳትም አታፈቅራት፣ አይደለም ያችን ስህተት ከልዑል ጋር አየኋት ብለህ ምንም ምንም ነገር ባያደርጉም አዎ የሆነ የሆነ ቅርርቦች ነበ ነገር ነበራቸው ቅርርቦች ስላቸው እሱ እንደዚህ ሳያቸው እየተሳሳሙ ነበር የመሰለው። ግን እሱን ነገር ደግሞ ይቅርታ ጠይቃለች፣ ሀያ ጊዜ ሰላሳ ጊዜ ይቅርታ ጠይቃለች። እና ለሴት ልጅ ክብር ይገባታል ማለት ነው። ምንም ሆነች፣ ምንም ሆነች፣ አረገዝኩም ትበል ምንም ትበልህ ማንም ወንድ ለሴት ልጅ ክብር መኖር አለባት። ይሄን ደግሞ ያደረገችው በቃ ወዳ ነው አፍቀራ ነው ኖርማል ነው። ይሄ ደግሞ አንተ ብቻ አይደለም የምትወድድ፣ አንተ ብቻ አይደለም የምትፈቅር አይደለ ሄልም ብቻ አይደለም ሰው የምታፈቅር። እና ብዙ ጊዜ ዋለሁኝ እከታተለዋለሁኝ፣ ግን ለሴት ልጅ የሚባል ምንም ነገር ክብር አልፈጠረበትም። አዎ ስለምትወዳት ወይም ልጅ ፈልገህ ሊሆን ይችላልኝ። ይቺ ማናት ልዩ የምትባል ደግሞ ልዩ የምትባል የራሷን ለማድረግ በጣም ነበር ሲያቁለጠንጠት ነበረ። እሱም እኮ አሁን ሄለን እርጉዝ ሆና ቢሆን ወደ ሄለን ነበር የሚመለስ ገባሽ። እና አንቺ ቢገባሽ ኖሮ እንደዚህ ማድረግ የለብሽም ነበረ። እንደዚህ መቸኮል የለብሽም ነበረ። ሄሉ እንደዚህ አርግዛ ቢሆን ወደያ ትመለሳለች ወይም እሱ ሊመልሳት ነበረ። በጣም ጉጉት ነበረው። እና አንቺ ደግሞ አሁን ባለፈው አልፈልግሽ ማለሽ አሁን ደግሞ በቃ ሄለን አልፈልግም ብሎ ሲሄድ አብረሽ ተከተልሽ። እና ይሄ ምንድን ነው እና ይሄ ነገር በጣም ያናድዳል። ሄሉዬ ደግሞ አይዞሽ ያው ወንድ በልመን አይሆንም ራሽን አትጉጂ። ራሽን በጣም ላንች በጣም የሚወዱሽ ሰዎች አሉ። ከብርሽ እንደዚህ ዝቅ አታድርጊ። ወይኔ እኔ ይች ልዩ እንዴት እንዳናደደችኝ አርጎ የሚያውቁ ነጠንጣት ልነግራችሁ አልችልም። አ ያው ሁላችሁም አይታችኋልና፣ ለኦል እንግዲህ እስቲ ጸበለ ወስዳት አለው ብለዋል። ሄሉዬ ደግሞ ለኦል የሚልሽ ነገር ለሁሉም የሚያናድን ነገር አለው። ቢሆንም ደግሞ እሱ ሚሊሽን ከጎንሽ ስለሆነ እስካሁን ከበፊት አንስቶ ከጎንሽ ነው እና እሱ የሚልሽን ስሚ፣ ከእሱ ጋር በቃ አድርጊ፣ የሚልሽን ነገሮች አድርጊ፣ ራሽን አረጋጊ። ከዚያ በኋላ ራሽን ካረጋጋሽ በኋላ ምን እንደምትወስኝ ምን እንደምታደርጊ ተወስኛለሽ ማለት ነው። በቃ አሁን በስሜት ተነስተሽ ገና ይሄ ልጅ አረገዝሁ ብለሽ ይህን ያደርገዋለሁ ብለሽ ከሆነ ይሄ ጥሩ አይደለም። ነገ ጠዋት ደግሞ ስቶሪጅ ፍቅር አላቂ ነውና ያው ጥሎሽ ይሄዳል ማለት ነው እና ሄሉ፣ እኛንችን የምናውቅሽ በጥንካሬሽ በስማርትነትሽ በጣም ጎበዝ ነሽ። እርግዝናውም ውሸት እንደሆነ አውቀናል፣ ከበፊትም አውቀናል እርጉዝ አለመሆንሽን ማለት ነው። እና ግን ለኦል ደግሞ ያው ስለምትወጁ ስለምታፈቅሪው ነው ይህን ነገር ያደረግሽ እና ሴቶች ተረጋጉ። በተለይ እች ልዩ የምትባለ እቃ ማለት ነው። ሲፈልግ የሚያነሳት ስትፈልግ ደግሞ የምትጣል አሁንም እኮ ሌላ ሴት ቢያፈቅር በቃ ልዩ ትጣ ያለሽ አንቺ ምንም ነገር። እንዲሁም ከሄሉ ጎን ነበር መሆን ያለብሽ፣ ከሴቷ ጎን ነበር መሆን ያለብሽ። እንደዚያ እያለቀሰች ነገ ጠዋት ለእኔ ምን ይደርስብኛል? አቴ ትይ ነበረ ማለት ነው። እና አንዳንድ ሰዎች ያው ራስ ወዳድ ናቸው ያ መሆነ ከራስ ወዳድ ባልሆን ጥሩ ነበረ እንግዲህ ካረግሽው ምንም ማለት አይቻልም ሄሉ የማትጎዳም የሚጠብቃት ሰው አለ በሩቅ ያንን ነገር ደግሞ እንግዲህ ያው አንድ ቅሪፋ ታደርገዋለች ወይም እንግዲህ ተግባር ታደርገዋለች ብለን እንጠብቃታለን ከሱ ጋር ደግሞ ማን ነው እንዳልክ ነው ታውቁታላችሁ እሱ እየጠበቃት መቼም ቢሆን ሄሉ የኔ ናት እያለ እየጠበቃት ነው እንግዲህ ሄሉ ዛሬ ሁሉም ነገር አፍቅቷልኝ አክትሟልኝ ብላ ተናግራለች ወደ እንዳልክ ተሄዳ ትሄዳለች ወይስ አትሄድም የሚለው ደግሞ እንግዲህ እንደዚያ ስላለች ሁላችንም የአእምሮ ጥያቄ ነው። እስቲ እንጠብቃለን። ቤተሰቦች አመሰግናቸዋለሁ ስለምታበረታቱኝ። ነገ ደግሞ ምን እንደሚመጣብን ሁላችንም አይተን እንግዲህ የምንፈርድ ይሆናል። ማቶ ግን በእውነት እላቸዋለሁኝ፣ ሄሉ እንዴት እንዳሳዘነችኝ። የው ድሮ በጣም ጎበዝ ልጅ ናትኝ፣ በጣም ጠንካራ ናትኝ፣ ማንንም አሰማም። ግን የሆነ አንዳንድ የምታረጋቸው ጥፋቶች፣ አንዳንድ ጊዜ የምታረገውን ነገር ሁሉ ነገር ትክክል ነሽ ላንላት እንችላለን ጥንካሬ አላት። ኮንፊደንስ አላት። በጣም ኮንፊደንስ አላት። ጥንካሬዋን እወዳለሁኝ። ግን ይሄ ከወንድ ጋር የምትለጣጠፈው አንድ ወንድ ከመጣ በቃ የኔ ብቻ ነው የምትለው ነገር፣ እሱን ትታ ወደሚወዳ ሰው ብትሄድ በጣም ደስ ይለኛል። ሌላው ነገርሽ በጣም ተመችቶኛል። በጣም ወድጅሻለሁ። በጣም ነው የምወድሽና ግን ወንድ የትም የትም ቦታ ብትሆኚ ወንድ በልመና የሚሆን ነገር የለም አንቺ ቆንጆ ነሽ አንቺ በጣም ስማርት ነሽ አንቺ ማንም ወንድ የሚፈልግሽ ሴት ነሽ እና ስለዚህ ለማን ብለሽ ነው የምታልቅ ሽ ማቱ ይሄ ልዑል እኮ አይሆንሽም ስለማይሆንሽ አሁንም ልጅ ስለሚወድ ነው የተመለሰ እና ይሄን ነው የምልሽ ሄሉዬ በጣም ጎበዝ ነሽ በዚህ ወቀጥበት ግን ቢሆንም ለወንድ ልጅ አታልቅሽ